እሺ ሰላም ቤተሰብ፣ እንዴት ናችሁ? እግዚአብሔር መስገን እኔ ደህና ነኝ። ፓርት ቱ ቪዲዮ ይዤላችሁ መጥቻለሁኝ። እዚህ ላይ የምትመለከቱት ቤተ ክርስቲያን የእናታችን የቅድስት ድንግል ማርያም ደወሳ የምትገኝ ቤተ ክርስቲያን ስትሆንኝ እናምኝ በጉዟችን መካከል ያገኝና ቤተ ክርስቲያን ናትች እና እንግዲህ ጉዟችንና አሁንም ቀጥላና ነኝ እዚህ ጋር እንግዲህ እየተሳልምኩ ይገኛለሁ። እንግዲህ ድንግል ማርያም ሰላም ወደ ይምርሃነ ክርስቶስ እንድታስገባና እየጠየቅኩ ይገኛለሁ። አሁንም ጉዟችንን ወደ ይምርሃነ ክርስቶስ ቀጥለናል። እንግዲህ ቀጣይ ወደ ይምርሃነ ክርስቶስ እየተዳረስን ስለሆነ ያለንን ጉዞ የማሳያችሁ ይሆናል። አብሮነታችሁ አይሌን እያልኩኝ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን ስንል በሎል እግዚአብሔር ስም ጠይቃችኋለሁ። አደራ አደራ ሰብስክራይብ እንዳይረሳ። እዚህ ጋር ደግሞ ደወሳይ መንገዳችን ላይ ያገኘናቸው ልጆች ናቸው። በጣም ደስ የሚል ልጆች ናቸው። እዚህ ላይ ደግሞ የምትመለከቱት ቅዱስ ብርሃነ ክርስቶስን የጸለይበት የጸለየበት ቦታ ናትች። እዚህ ላይ ደግሞ የምትመለከቱት በጣም ላይ ላይ ደወሳይ እንደወጣን ወደ የምራ መገንጠ ያለሁኝ ነው ቪዲዮ ያደረግኩት በጣም ደስ የሚል በጣም ተራራዎቹ በጣም ነው የሚያስቀኑት። ማርያም ብያችሁ ወደ ቤተሰቦቻችን ከብዙ የጉዞ ቆይታ በኋላ ወደ እንደ እየተዳረሰ እንገኛለን። እና በጣም የሚገርም ላስታ በጣም የሚገርም ምን ካምብር ካባት ሀገራት ውስጥ በጣም የምትመደበት ነው። አሁን ላሳያችሁ እዚህ ጋር እንግዲህ ቁልቁለቱን እየወረድን እንገኛለን። ይሄ ወደ ይምርሃነ ክርስቶስ መውረጃ ነው። በደጎ ሲያድርገን ስንመጣ በጣም ኃይለኛ ቁልቁለት ነው። እሱን እየወረድ ነው እንግዲህ ወደ ቤተ ክርስቲያኑ እየተዳረሰ እንገኛለን። አሁንም አብሮነታችሁ አይለን ቻናሉን አሁንም ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁም፣ እግዚአብሔር ይስጥልን። ያለን አሁንም ጉዟችንን እየተቃረብን ስለሆነ ጉዟችንን እንቀጥላለን። በጣም ደስ የሚል ነው፣ እንግዲህ እንደምትመለከቷቸው ታች ላይ በጣም ብዙ ተጓዦች ነበሩ። ደስ የሚል ጉዞ ነው በጣም በስተመጨረሻም እንግዲህ ወደ ቤተ ክርስቲያኑ በጣም እየተቃረብን ነውና እንግዲህ እግዚአብሔር ይመስገን። ከቅዱስ ላሊበላ ጀምረን ይምርሃነ ክርስቶስ እንግዲህ ሰላም ልንገባ ነውና ክብሩን እግዚአብሔር አባታችን ይውሰድልና። እንግዲህ አሁንም ትንሽ ቁልቁለት ናትና የቀረችና እሷን ወርደን ይምርሃነ ክርስቶስ ቤተ ክርስቲያኑን የምናገኝ ሆናንኝ። እዛ በኋላ ቤተ ክርስቲያኑ ላይ የቅዱስ ይምርሃነ ክርስቶስ መቃብሩን፣ የሚስቱንም መቃብር እዛ ደግሞ ብዙ አጽም ያረፉበትን ቅዱሳን አጽማት ስላሉ እነዛን ማሳያችሁ ይሆናኒ እና እንድትከታተሉ ስላሁንም በሉል እግዚአብሔር ስም ጠይቃችኋለሁ። እኔስኮ እንግዲህ እንደምትመለከቱት ወደ ቤተ ክርስቲያኑ በጣም እየተቃረብ እንገኛለን። ትንሽ ካሜራውን አወዛወዝኩበት መሰለኝ። ቅርታ እንግዲህ እንደምትመለከቱት እንግዶች ው በጣም ብዙ እንግዳ አለ። እንደምትመለከቱት ማለት ና ቤተ ክርስቲያኑ ላይ ደርሰናል። ክብር ይምርሃነ ክርስቶስ አምላክ የተመሰገነ ይሆን። ቤተ ክርስቲያኑ ደርሰናል። እዚህ በኋላ ታቦቱ ሲወጣም ሁሉንም ነገር የማሳያችሁ ይሆናኒ። ፋሚሊያን እንዳትወጡ አሁንም እየተከተላችሁኝ አመሰግናለሁ አሁኑ። እሺ ቤተሰብ እዚህ ጋር ደግሞ የምትመለከቱት የቅዱስ ይምርሃነ ክርስቶስ እና የባለቤቱ የቅድስት ሕዝባን ስዕለ አድኅኖ የቅዱስ ላሊበላ ልጆች አስለው ያመጡት ነው። እና እነዚህን ያመጡ ልጆች በጣም ልናበረታታቸው ይገባል። እና አሁንም እግዚአብሔር ይስጥልን እንላችኋለን ማለት ነው። እሺ ቤተሰብ እንደ አዳሩን አደራችሁ አትፈሩነ በስማን ብርድ ሲፈሰፍሰን ያደረውና እንግዲህ ያው በጧት ተነስተን ቪዲዮአችን ጀምረናል። ቤተሰብ እዚህ ጋር ደግሞ እንደምትመለከቱት አባቶች እጃቸውን አስገብተው እንግዲህ አፈ ታሪክ ይመስለኛልና አባቶች እጃቸውን አስገብተው እጃቸው ካልነካ ኃጢአት ይበስቷን ብለው ያስባሉና እጃቸው ግን በስርዓት ገብቶ ይቺ እንግዲህ እንደምትመለከቷት አውራጣታችን ችኛይቱን ስትነካ መቸም ኃጢአት እንትን የለንም ብሎ ያስባሉና እዚህ ላይ የምታውቁት ካላችሁኝ፣ እንግዲህ ባጣራውት መሰረት ይህን ይመስላኒ። እናንተ ደግሞ የምታውቁት ነገር ካለ እንድታሳውቁ ይስል በሎ እግዚአብሔር ስ እዚ ጋ ደግሞ የምትመለከቷት ወሷጅ ደግሞ ስንመለከተው ይወላችሁ አውራጣቷ ነች። ሌዋጣቷ ተገናኝቷን ማለት ነው። እንግዲህ አልገባኝም። ስለዚህ ነገር እንግዲህ በቻልኩት አቅም አጣርቼ እንደዚህ ነው ስላሉ እንደምትመለከቱት ማለት እና በጣም ግርም ያለኝ ቦታ ነው እና አልገባኝም። እናንተም ከዚህ ጋር ይሄን ነው ኔ የሰማሁትና እናንተም የምታውቁት ነገር ካለ ኮሜንት ላይ ብታካፍሉኝ በጣም ደስ ይለኛል። አሁንም ለስኮ ጉዟችን እንቀጥላለን። ቤተ ክርስቲያኑን ውስጥ ላይ ያስጎበኛችኋለሁ። አሁንም እየተከታተላችሁ እሺ ቤተሰብ። አሁን ወደ ቤተ ክርስቲያኑ ገብተናል እና ቤተ ክርስቲያኑ በጣም በጣም በጣም የሚገርም ቤተ ክርስቲያን ነው። እንግዲህ ወደ ቤተ መቅደሱ እየገባ እንገኛለን። እንግዲህ ገራሚ ቤተ ክርስቲያን ነው። ታች ላይ ኋላ ያሉ ላዩ ላይ ደግሞ እንግዲህ የምትመለከቱትን የመሰለ ሕንፃ ቤተ ክርስቲያኑ ላይ የቆመ ቤተ ክርስቲያን ነው እና በጣም በጣም በጣም የሚገርም ቤተ ክርስቲያን ነው እና እንግዲህ እኔም ሪኮመንድ አደርጋችኋለሁኝ ይህም ቤተ ክርስቲያን መታችሁ እንድትጎበኙ። እንግዲህ በጣም እንደምትመለከቱት በጣም ያሸበረቀ ቤተ ክርስቲያን ነው በጣም እና እኔ ከአቅሜ በላይ ነው ስለ ቤተ ክርስቲያኑ ለመግለጽ። ና በጣም የሚገርም ቤተ ክርስቲያን ነው። ማርያም ብያችሁ። እንደምትመለከቱት ስዕሎቹ በጣም ነው የሚያምሩት። በቃ ስለ ቤተ ክርስቲያኑ በጣም ለመግለጽ የሚያዳክት ነገር ነው ያለኝ እና እና እንግዲህ ዛሬ የአባታችን የቅዱስ ይምርሃነ ክርስቶስ ጥቅምት 19 የእረፍት በዓሉ ይከበራል። እንግዲህ እሱን ማሳያችሁ ይሆናል እና አሁንም ቤተሰቦች እየተከተሉኝ አመሰግናለሁ። እዚህ ጋር ነው የምትመለከቱት የቅዱስ ይምርሃነ ክርስቶስ መቃብር ነው እና እዚህ ጋር መቃብሩን እየዞርን አምላከ ቅዱስ ይምርሃነ ክርስቶስ ማረኝ፣ አምራከ ቅዱስ ይምርሃነ ክርስቶስ ማረኝ፣ አምላከ ቅዱስ ይምርሃነ ክርስቶስ ማለት እየዞረ ለሚጸልይ ሰውኝ እምርልሃለሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ገብቶለታልና አምላክ ቅዱስ ይምርሃነ ክርስቶስ ማረን እያልን ያው እንደምትመለከቱት ሁሉም ሰው እየተሳለመ መቃብሩን ዙሪያውን ይዞራል ማለት ነው። እሺ ቤተሰቦች ሰዎች ደግሞ እዚህ ጋር በኋላ ላይ የምትመለከቱት የቅዱስ ይምርሃነ ክርስቶስ ሚስት የቅድስት ሕዝባ እንት የመቃብሯ ቦታ ነው አብሮ ነው የሚገኙትና እና ደግሞ የደቀ መዝሙሩ መቃብርም እዚህ ጋር የሚገኝ ይሆናል። ቀጣይ ደግሞ ቀጣይ ደግሞ የማሳያቸው ከግብፅ፣ ከግሪክ፣ ከኢየሩሳሌም እና ከሶሪያ ሌሎች አካባቢ መጥተው በሺ የሚጠጉ ጳጳሳት፣ ኤጲስጶጶሳት፣ ቀሳውስት እና ዲያቆና መነኮሳት ወደዚህ ቤተ ክርስቲያን መምጣታቸው እና የዘገባንና እና ይህ ነገር በጣም ማርኳቸው። እሺ፣ አሁን ደግሞ ቤተሰብ እዚህ ጋራ ይቅርታ፣ ድምፁ በጣም ሰር የሚረብሽ ነው። እንደዚህ በሪካርድ እያደረግኩ የምናገረው ከዚህ ከኋላ ላይ የምትመለከቱት ብዙ በሺዎች የሚቆጠሩ ጳጳሳት ኤጲስ ጶጶሳት ወደ ቅዱስ ይምርሃነ ክርስቶስ ገዳም መጥተውን እና ገዳሙን ሲመለከቱ ከኋላ የቆመ ቤተ ክርስቲያን ሆኖ ሲያዩት እስከ ዕለተ ምጽአታችን እናርፋለን ብለው ይኸው እንደምትመለከቱት አጽማችሁ አሁንም ድረስ እንደዚህ በእንትን ተከልሎ በሽቦ ተከልሎ እንደምትመለከቱት በጣም ብዙ አጽሞች ናቸው ያቸው። እንደምትመለከቱት አጽሞቹ አሁንም ድረስ እንደተቀመጡ ይገኛሉ ለታሪክ ማለት እና በጣም የሚገርም ታምር ነው ያየ። ነው ዛሬ ማርያም

ውድ ቤተሰቦቼ እንግዲህ ከትንሹ ማለት ከረዘሙ ባጭሩ የነበረን ጊዜ ይህንን ይመስል ነበረ። እንግዲህ ወደ ቅዱስ ላሊበላ እየተመለስኩ እገኛለሁኝ። እና እንግዲህ ቅዱስ ይምርሃነ ክርስቶስን በደንብ አድርጌ ባላስጎበኛችሁምኝ፣ እንግዲህ ደግሞ እግዚአብሔር ሲፈቅድ ደግሞ አንድ ቀን መጥቼ ስለ ታሪኩ የሚያውቅ ሰውኝ በደንብ አድርጎ አስረድቶን ቪዲዮ የምሰራ ይሆናል። እና እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ እንድታበረታቱ ይስል በሎሉ እግዚአብሔር ስም ጠይቃችኋለሁ። ቀጣይ ደግሞ የት እንሄድ የሚለውን ኮሜንት ላይ አስቀምጡልኝ፣ ምሰራላችሁ ይሆናል። ስለተከታተላችሁኝ በጣም በጣም በጣም አመሰግናለሁ። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ መልካም ሳምንት። በጣም በጣም አመሰግናለሁ። ደናው